ሰላም፣ ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። ዛሬ ይዤላችሁ የመጣሁት ቃላት ምስረታ ነው። በቀ ቤተሰብ ያሉትን ቃላት ምስረታ ይዤላችሁ መጥቻለሁ ማለት ነው። ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። በግል ለመማር የምትፈልጉ ልጆች ከታች ባስቀመጥኩላችሁ ቁጥር ደውሉልኝ። በደንብ እንማማራለን በቤተሰባዊ ፍቅር በደንብ እየተጋገዝ እንማማራለን ማለት ነው። እንዲሁም ደግሞ በጣም ብዙ ልጆች እየተጠቀምን ነው በአንተ ትምህርት ብላችሁኛል። በጣም አመሰግናለሁ። ከዚህ የተሻለ ደግሞ ብዙ እንተጋግዛለን ማለት ነው። ኦኬ፣ እዚህ ጋር በቀ ቤተሰብ ያሉ ቃላት ምስረታዎችን እንጅላቸው የመጣሁት ስለዚህ እያንዳንዱን እየጠራን በደንብ እንሄዳለን ማለት ነው። መጀመሪያ ላይ የምናገኛት ማናት ቀ ትባላለች። ቀ ቀ ቃቄቄቅ ቅ ቆ። ስለዚህ ወደ ጎን ስንት ናቸው ማለት ነው? ሰባት ናቸው። እያንዳንዱን በደንብ ለዩአቸው። አሁን ደግሞ ከመጨረሻ ወደ መጀመሪያ እጠራላችኋለሁ። መጨረሻ ላይ ያለችው አማናት ቆ ቅ ቄ አ ቂ ቁ ቀ ብለን በቀላሉ ፊደሎቹን ከግራ ወደ ቀኝ፣ ከቀኝ ወደ ግራ እንጠራቸዋለን ማለት ነው። ስለዚህ በደንብ ተረዷቸው። ፊደሎቹን ፊደሎቹን ካወቃቸዋቸው ቃላት ምስረታ ብዙም አይከብድም ማለት ነው። ስለዚህ በቀ ቤተሰብ መጀመሪያ ላይ ያለውን ቃላት ምስረታ ስናይ ምን ይላል? እዚህ ጋ ምን ይላል? ቀን ቀን ይላል ቀን በጣም ቆንጆ ቀን ቀጥሎስ ቀይ ቀይ ይላል የቀቤተሰብ የመጀመሪያ የቤተሰብ ስድስተኛው ቀይ ቀጥሎ ምን ይላል ቀበሮ ቀበሮ ባለ ሶስት ፊደል ቀበሮ እሺ ቀጥሎ ምን ይላል ቀጠሮ ቀጠሮ ቀጠሮ በጣም አሪፍ ቀጥሎስ ቀበሌ ቀበሌ እነዚህ በቀ ቤተሰብ መጀመሪያ ያሉ ፊደላት ናቸው። ቀጥሎ ደግሞ በቀ ቤተሰብ ሁለተኛ ያሉትን ስናይ ደግሞ መጀመሪያ ላይ የምናገኘው ቁጣ ቁጣ ይላል። ቁጣ በጣም አሪፍ ቀጥሎስ? ቁልፍ ቁልፍ፣ በጣም አሪፍ ቁልፍ። ቀጥሎስ? ቁመት ቁመት፣ በጣም አሪፍ ቁመት። ቀጥሎ ቁጠባ ቁጠባ ቁጠባ። ቀጥሎ ቁማር ቁማር ቁማር። እነዚህ በቀ ቤተሰብ ሁለተኛ ያሉ ናቸው። በደንብ ለዩቸው ማለት ነው። ቀጥሎ ደግሞ በቀ ቤተሰብ ሶስተኛ ያሉትን እና እንጠራቸዋለን። እስቲ መጀመሪያ ላይ ያለው ምን ይላል? ቂም ቂም ቂም። ቀጥሎስ? ቂጣ ቂጣ። በጣም አሪፍ ቂጣ። ቀጥሎስ ቂል ቂል ቂል ይላል። በጣም አሪፍ ቀጥሎ ቂጥ ቂጥ ቂጥ ይላል። በጣም አሪፍ ቂጥ ቀጥሎ ቂመኛ ቂመኛ በጣም ቆንጆ። እነዚህ በቀ ቤተሰብ ሶስተኛ ያሉ ቃላት ምስረታዎች ናቸው። ቀጥሎ ደግሞ በቀ ቤተሰብ ያሉትን ቃላት አራተኛ ፊደል ቃላት ምስረታ ስናይ ደግሞ መጀመሪያ ያለው ምን ይላል ቃል ቃል ይላል። ቃል በጣም ቆንጆ። ቀጥሎስ? ቃሪያ፣ ቃሪያ፣ ቃሪያ ይላል። በጣም ቆንጆ ቃሪያ። ቀጥሎ ምን ይላል? ቃጠሎ፣ ቃጠሎ፣ ቃጠሎ ይላል። ቀጥሎስ? ቃላት፣ ቃላት ይላል። ቃላት በጣም አሪፍ። ቀጥሎስ? ቃሊቲ፣ ቃሊቲ ይላል። እነዚህ በቀ ቤተሰብ አራተኛ ያሉ ቃላት ምስረታዎች ናቸው። በጣም ቆንጆ። በቀ ቤተሰብ አምስተኛ ስንሄድ ደግሞ እዚጋ ያሉትን ስናይ ምን ይላል? መጀመሪያው ቄስ ቄስ ቄስ። በጣም ቆንጆ። ቀጥሎስ? ቄራ ቄራ ቄራ ይላል። በጣም ቆንጆ ቄራ። ቀጥሎስ? ቄሶች ቄሶች ቄሶች ይላል። በጣም ቆንጆ። ቀጥሎስ ቄጤማ ቄጤማ ቄጤማ ይላል። በጣም አሪፍ ቄጤማ። ቀጥሎ ቄሳር ቄሳር ብለን በቀላሉ በቀ ቤተሰብ አምስተኛ ያሉ ፊደሎቹን በእንደዚህ አይነት መልኩ መለየት እንችላለን። በቀ ቤተሰብ ስድስተኛ ያሉትን ደግሞ ስንቀጥል መጀመሪያ ላይ የምናገኘው ምን ይላል? ቅቤ ቅቤ ቅቤ ይላል። ቀጥሎስ ቅል ቅል ቅል ቅል ቅል ታውቃላችሁ ብዬ አስባለሁ። ቅል ቀጥሎስ? ቅዳሜ ቅዳሜ ቅዳሜ በጣም አሪፍ ኦኬ። ቀጥሎስ? ቅሬታ ቅሬታ ቅሬታ በጣም ቆንጆ። ቀጥሎስ? ቅመም ቅመም ቅመም ብለን በእንደዚህ አይነት መልኩ ቀቤ ስድስተኛ ያሉትን ደግሞ እንዲሁ መለየት እንችላለን ማለት ነው። ኦኬ። ቀጥሎ ደግሞ የምናገኘው በቀ ቤተሰብ ሰባተኛ ያሉ ፊደሎችን ነው። ኦኬ መጀመሪያ ላይ ያለ ምን ይላል? ቆሎ ቆሎ ይላል። ቆሎ በጣም አሪፍ ቀጥሎስ? ቆመ ቆመ ቆመ በጣም ቆንጆ ቀጥሎ ቆዳ ቆዳ ይላል። ቆዳ በጣም አሪፍ ቀጥሎስ? ቆጠረ ቆጠረ ይላል። ቆጠረ በጣም ቆንጆ ቆጠረ መጨረሻ ላይ ምን ይላል? ቆፈረ ቆፈረ ይላል። በእንደዚህ አይነት መልኩ መለየት ትችላላችሁ ማለት ነው። እዚህ ጋር ያለው ቆፈረ ነው። ቆፈረ ፣ ስለዚህ በደንብ ፊደሎቹን ቃላት ምስረታዎችን እያያችሁ ተለማመዱ። በደብተር በእስክሪብቶ እየጻፋችሁ፣ በቴሌግራም በዋትሳፕ በኢሞ ብትልኩልኝ እያየሁ ማስተካከልላችሁን ማስተካክለው ነገር ይኖራል ማለት ነው። እንዲሁም በግል መማር ትፈልጉ ስልክ ቁጥር ያለላችሁ ደውሉልኝ። በቀጣይ ቪዲዮ ሌላ ቪዲዮ ይዤላችሁ እመጣለሁ። እንገናኛለን። እስከዛው ደህና ቆዩ።